ሰላም ጤና ይስጥልን። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። እንግዲህ ቀደም ሲል የ2017 ዓ ም የጌታችን የመድኃኒታችን የኢየሱስ ክርስቶስን ብርሃነ ትንሣኤ በዓል ምክንያት በማድረግ ለ300 ሰዎች ዶሮ በርበሬ፣ ለእጃቸው አምስት መቶ ብር እንደዚሁም ደግሞ ሽንኩርትና ዘይት ባለ አምስት ሌትር ዘይት እንድትሰጡልን እናንተን ጠይቀናችሁ ነበር። አላሳፈራችሁንም። እግዚአብሔር ብድራቱን ይክፈላችሁ። በጣም ነው የምናመሰግነው።

ይህን በማድረጋችሁ ሁሉንም ገዛዝተን እንግዲህ እነሱን ነው የምንጠብቀው። ዛሬ ሰጥተን እንግዲህ ምርቃቱን ትቀበላላችሁ ማለት ነው። የምንሄዱ አሁን ወደዛ ወደ ስጦታ ነው። እግዚአብሔር ብድራቱን ይክፈላችሁ። ወደ አምሳ ሰዎች የምትጠጉ ለሶስት መቶ ሰዎች አንዳንድ ሰው አንዳንድ ሰው ሁለት አስራ ስምንትም እንደዚህ ምናምን የሰጠ ሰው አለ። እግዚአብሔር ብድራቱን ይክፈላችሁ። ቀጥታ ወደ ስጦታው እንሄዳለን

ሰላም ጤና ይስጥልኝ፣ በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። እንግዲህ ከንጋቱ 11 ሰዓት ነው የጀመርነው ለ300 ሰዎች የበዓል የጌታችንን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ምክንያት በማድረግ አንዳንድ ዶሮ፣ አምስት ሌትር ዘይት፣ አንድ ኪሎ በርበሬ፣ አምስት ኪሎ ደግሞ ሽንኩርት፣ እንደዚሁም ለእጃቸው አምስት መቶ ብር እየሰጠን እንገኛለን። እግዚአብሔር ብድራቱን ይክፈላችሁ።

በጣም ነው የምናመሰግነው። ለሌላ ጊዜ እናንተ መታችሁ ብታግዙን ትልቅ በረከትን ታገኛላችሁ። ሚዲያውን በመጠቀም ለ300 ሰዎች የበዓል አስቤዛ ሰታችሁናል። ለምታደርጉት በጎ አድራጎት በሙሉ በእግዚአብሔር ስም ምስጋናችን እናቀርባለን። እግዚአብሔር ይስጥልን። ወደ 50 ሰዎች ወደ 300 ሰዎች

አንዱ አንድ ለአንድ ሰው አንዱ ሰማንያ ስምንት ሰው አንዱ ለሁለት ሰው እያደረገ ካገር ውስጥም ካገር ውስጥም ያሉ ሰዎች ሰጥተዋል። የመጀመሪያዋ የሰጠችልን ታዳጊ ልጅ ናት፣ ጆአና ትባላለች። ከኢትዮጵያ ውጭ ነው የምትኖረው ከእናቷ ጋር። ጥሩ አሳዳጊ ናት እናትየዋ። እግዚአብሔር ይስጥል ለጆአና ያሳድግልን ብስራተ ገብርኤል

ነፍስ ይማርልኝ በማለት ደግሞ የብስራተ ገብርኤል ነፍስ ማር ለአምስት ሰዎች፣ አንዲት እህት ደግሞ ስሜ አይጠቀስ ያለች ለሁለት ሰዎች መቅደሰ ማርያምና ብስራተ ገብርኤል ለሶስት ሰዎች፣ ከሁለተ ስላሴ ለአንድ ሰው ልጄን ይመርቁልኝ በማለት ደግሞ ለሶስት ሰው፣ ከኃይለ ስላሴ በኪዳነ ምሕረት ስም ለአስራ አምስት ሰዎች፣ ከወልደሃና ለአንድ ሰው፣ ከወይንሸት ተፈራ።

የተሰጠ ደግሞ ለአስራ አራት ሰው እግዚአብሔር ይስጥልን። የሁለተ ሐናን ነፍስ ይማር በማለት ደግሞ ለአንድ ሰው ነፍስ ይማር ለአንድ ሰው ተሰጥቷል። የሁለተ ሐናን ነፍስ ይማርልን። ሰሜን እግዚአብሔር ያውቀዋል፣ ሰሜን እግዚአብሔር ያውቀዋል በማለት ደግሞ ለሶስት ሰዎች እግዚአብሔር ይስጥልን። ስማችንን እግዚአብሔር ያውቀዋል በሚስቴና በሁለት ልጆቼ ስም ለሁለት ሰዎች ሙስሊሞች አላህ ይስጥልን በምታምኑ

አንድ ሰው ደግሞ በመድኃኒዓለም ሰው ወለተ መንፈስ ቅዱስ ከወለተ ሰንበት ወለተ መስቀል ሶስት ሰው፣ በወላዲት አምላክ ስም ለአራት ሰው፣ ክንፈ ገብርኤል ለሶስት ሰው፣ ዲያቆን ተወልደ መድህንና ወለተ መድህን ለአምስት ሰው፣ ከጽኦን ለስድስት ሰዎች፣ ትርሲተ ድንግል እህታችን ትርሲተ ድንግል ለአራት ሰው፣ ጽጌ ማርያም ለስድስት ሰው

ሌጄን እሴተ ማርያምን ያሳድግልኝ የመጠኑ አልታወቅም ሰጥተውናል። እግዚአብሔር ያሳድግልን። ከላስቬጋስ የማህበረተኞች ለአስር ሰዎች የላስቬጋስ የቅድስት ድንግል ማርያም ማህበርተኞች እግዚአብሔር ይስጥልን በሉልን። በጣም ነው የምናመሰግነው። ሁለት ሰዎች ለአንድ ሰው ያዋጧሉ። ለአንድ ሰው አምስት ሺህ ብር ነው። ለሁለት ሁለት ሺህ አምስት መቶ ሁለት ሺህ አምስት መቶ አድርገው ያዋጧሉ። እግዚአብሔር ይስጥልን። ከአንድ ወንድማችን ለአንድ ሰው

እንደዚሁም ስሙ ያልተጠቀሰ ሰው ለሶስት ሰው በመዳን ዓለም ስም ለአንድ ሰው፣ ሜሮን እህተ ማርያም ለአንድ ሰው፣ ገነት ከዱባይ ሶስት ሰው ደከማችሁ ኳታር የሚኖሩ እህትና ወንድሞች ለሁለት ሰው፣ ጸዳለ ገብርኤል ለአንድ ሰው፣ ወልደ ሰንበት፣ ሰይፈ ገብርኤል፣ ወልደ ገብርኤል ለሶስት ሰው፣ ብስራተ ገብርኤል ለሶስት ሰው፣ በአጸደ ማርያም ስም ለአንድ ሰው

ፍቅረ ማርያም ክርስቶስ ሰምራ ብላችሁ አድርሱልኝ። በቅዱስ ክርስቶስ ሰምራ ስም ቅዱስ ክርስቶስ ሰምራ ትስጥልን። በመድኃኔዓለም ስም ለአራት ሰው ቅድም ያልኳችሁ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የዙሪክ ማህደረ ሰባት ቅድስት ልደታ ወቅዱስ ራቡኤል ቤተ ክርስቲያን የአጥቢያውና ከልዩ ልዩ ከተማ የመጡ ምዕመናን የተሳተፉበት የትንሣኤ በዓል ማለትም ከስዊዘርላንድ ማለት ነው

ለሰማንያ ስምንት ሰው እግዚአብሔር ይስጥልን። በጣም ነው የምናመሰግነው። አካለ ወልድ ኃይለ ገብርኤል፣ አጸደ ማርያም ከበልዩና ከታምራት ከስዊዘርላንድ ለሰላሳ ሰባት ሰው እግዚአብሔር ይስጥልን። እነሱም እንደዚህ ከስዊዘርላንድ ባዝል የምትባል ቦታ ናት። እግዚአብሔር ይስጥልን። ወለተ ገብርኤል ለሁለት ሰው ወለተ ማርያምና ኃይለ ገብርኤል በጸሎት አስቡኝ እዛ እግዚአብሔር ባሉበት ቦታ

ያስብልን ክብርትሃና ኃይለ ገብርኤል ተክለ ሃይማኖት ጸዳለ ማርያም ለአንድ ሰው እግዚአብሔር ይስጥልን። በጀርመን አገር ሙኒክ ከተማ ቅድስት ድንግል ማርያም ጽዋ ማህበርተኞች ለ18 ሰዎች የሚካኤል ጽዋ ማህበርተኞች የኪዳነ ምሕረት ጽዋ ማህበርተኞች እንደዚሁም ደግሞ የእመቤታችን የቅድስት ድንግል ማርያም ጽዋ ማህበርተኞች ለሰባት ሰው እግዚአብሔር ይስጥልን።

ቅድስት ሥላሴ ስም በቅድስት ሥላሴ ስም ለሁለት ሰው አሜን። ገነት አዎ ገነት የምትባል የታችን ከለንደን ለአራት ሰው እግዚአብሔር ይስጥልን። የሆነ ሰው ማለትም ስሙን እግዚአብሔር የሚያውቀው ሁለት ሺ ብር ሰጥቶናል። እግዚአብሔር ይስጥልን። ስሙን ያላወቅነው እግዚአብሔር ግን የሚያውቀው ሁለት ሺ ብር ሰጥቶናል። እግዚአብሔር ይስጥልን።

እንደዚሁም ደግሞ ስልክ ቁጥር ብቻ ነው እዚህ ጋ የተቀመጠው 09118996 መጨረሻው ቁጥር ያው ሚዲያ ስለሆነ አይነገርም። ለሁለት ሰው ሰጥቶናል፣ እግዚአብሔር ይስጥልን። እነ አርቲስት አዚዛ አህመድ በጣም አመስግኑልን፣ እግዚአብሔር ይስጥልን በሉልን። አርቲስት አዚዛ መሐመድ አስተባብራ፣ ሰሜን አሜሪካን የምትኖረው እህታችን አስተባብራ ለ

አስራ አምስት ሰዎች እግዚአብሔር ይስጥልን። በጣም ነው የምናመሰግነው።

የተከበራችሁ እህቶቻችን፣ ወንድሞቻችን፣ እናትና አባቶቻችን በዓሉ ምናልባት የክርስቲያኖች ቢሆንም በዓል ያው ሲከብር ኢትዮጵያውያን ሙስሊምና ክርስቲያን አይለያይም። አንድ ላይ ሙስሊም የክርስቲያኑ ክርስቲያን የሙስሊሙን አንድ ላይ በመከባበር በደስታ ስለሚያከብር ኢናም ያንን እሴት ለማስቀጠል ነው ይሄንን ያደረግ ነው። መልካም እንግዲህ በዓል ይሁንላችሁ በጣም ነው እናመሰግነው እንኳን

እግዚአብሔር ይስጥልን። በጣም ነው የምናመሰግነው። የ2017 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ትንሣኤ ምክንያት በማድረግ ለሶስት መቶ የሚሆኑ ሰዎች አምስት አይነት ነገሮች ሰታችሁናል፣ እናመሰግናለን። አንዳንድ ዶሮ፣ ባለ አምስት ሊትር ዘይት፣ አምስት ኪሎ ሽንኩርት፣ እንደዚሁም ደግሞ አንድ ኪሎ በርበሬ። አሜን፣ አብሮ ይስጠን። አምስት መቶ ብር ለእጃቸው፣ ዶሮ፣ በርበሬ፣ ሽንኩርት፣ አምስት መቶ ብር፣ ዘይት ሰታችሁናል። እግዚአብሔር ይስጥልን። እዚህ ጋር በጣም አቅመ ደካሞች ናቸው

የምትመለከቷቸው በጣም በየቤታቸው ውስጥ አፍረው የሰው ፊት ለማየት አሜን አሜን። ሰጪዎቹም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ሌሎቻችሁም እንግዲህ በሚቀጥሉት ሌሎችም በዓላት አሉ። በበዓላት ሰው እንዳይከፋው እንዳያዝን እንደዚህ አሜን አሜን ወደ አምሳ ሰዎች

እንደብረት ምሰሶ ያቆይልን አባቴ አሜን፣ አሜን፣ አሜን፣ አሜን፣ አሜን፣ አሜን፣ አሜን። ሰላም እንደብረት ምሰሶ ያቆይ። አሜን። ጃንጁ ብለ እሺ። አሜን። እሺ ወደ አምሳ ሰዎች ናቸው የሰጣችሁልን፣ ለ300 ሰዎች እግዚአብሔር ብድራቱን ይክፈልልን። በጣም ነው የምናመሰግነው። እንግዲህ ደስታቸውም ደስታችሁ ነው እና ምንም ቃላት እንግዲህ የለኝም። እግዚአብሔር ያክብርልን። በጣም ነው የማመሰግነው። ወደ ሰባት በሬዎችም ደግሞ እንደዚሁ ለነዳያን ገዝታችሁልናል።

እነሱን ደግሞ ከትንሣኤው ጀምሮ በመደዳ እንመግባለን ማለት ነው። ይሄ ሁሉ እንግዲህ እጸድቅ ብላችሁ ነው እና እግዚአብሔር ስጥልን። በጣም ነው የምናመሰግነው። እንግዲህ እንደተመለከታችሁት ነው። ከሌሊት ነው የጀመርነው መስጠቱን ወደ 11 ሰዓት ጀምረን ማለት ነው። ሁሉም ደስተኞች ናቸው። እግዚአብሔር ብድራቱን ይክፈላችሁ። በጣም ነው የምናመሰግነው።

እነ ጆዋና እነ ብስራተ ገብርኤል አንዲት እህታችን መቅደሰ ማርያምና ብስራተ ገብርኤል እነ ወለተ ስላሴ እነ ደሞ ሌላም ሰው እንደዚህ ልጅ ይመርቁልኝ ብሎ ከኃይለ ስላሴና በኪዳነ ምሕረት ስም ከኃይለ ስላሴ ወልዳህና ወይንሸት ወለታህና ስሜን እግዚአብሔር ያውቀዋል። ስማችን እግዚአብሔር ያውቀዋል። በመድኃኔ ዓለም ስም ከሙሉ ዓለም ሰናይት፣ ሰሎሞን፣ ወለተ መንፈስ ቅዱስ፣ ወለተ ሰንበት እንደዚሁም ወለተ መስቀል

በወላዲት አምላክ ስም ዲያቆን ተወልደ መድህንና ወለተ መድህን ከጽዮን እንደዚሁም ደግሞ ትርሲተ ድንግል ከጽጌ ማርያም ልጄን እሴተ ማርያምን እግዚአብሔር ያሳድግልኝ ብሎ የሰጠ አለ። ከላስ ቬጋስ የቅድስት ድንግል ማርያም ማህበረተኞች እግዚአብሔር ይስጥልን። ሁለት ሰዎች ያዋጡማሉ። ለአንድ ሰው ሁለት ሰው ከአንድ ወንድማችን እንደዚሁም በመዳን ዓለም ስም ከሚሮን እህተ ማርያም

ገነት ከዱባይ ኳታር የሚኖሩ እህትና ወንድሞች፣ ከጸዳ አለ ገብርኤል ወልደ ሰንበት ሰይፈ ገብርኤል ወልደ ገብርኤል ብስራተ ገብርኤል አጸደ ማርያም ቅደ ማርያም ና በክርስቶስ ሰምራ ስም በመድኃኔዓለም ስም እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የዙሪክ ማህደረ ስብዓት ቅዱስ ልደት አለማርያም ቅዱስ ራጉኤል ቤተ ቤተክርስቲያን

የአጥቢያውና የልዩ ልዩ ከተማ የመጡ ምእመናን የተሳተፉበት እንደዚህ የትንሣኤ በዓል ስዊዘርላንድ ማለት ነው። እግዚአብሔር ስጥልን አካል ወልድ ሀይለ ገብርኤል አጸደ ማርያም እና ሀይለ ጊዮርጊስ እንደዚሁ ከበልዩ ና ከታምራት ከስዊዘርላንድ ወለተ ገብርኤል በጣም ነው የምናመሰግን ነው። እግዚአብሔር ብድራቱን ይክፈላችሁ። ወለተ ማርያም እና ሀይለ ገብርኤል ክብርትህና ሀይለ ጊዮርጊስ ተክለ

ሃይማኖት ጸዳለ ማርያም ጀርመን ሀገር ሙኒክ ከተማ ቅድስት ድንግል ማርያም ጽዋ ማህበርተኞች እንደዚሁ የሚክ የጽዋ ማህበርተኞች የኪዳነ ምረት ጽዋ ማህበርተኞች በአንድ ላይ ይሰጡታል። በቅዱስ ሥላሴ ስም ገነት ከለንደን አንድማ ያላወቅ ነው ሰው ሁለት ሺህ ብር የሰጠንም አለ። እነ አርቲስታ አዚዛ መሐመድ፣ እነ ጸደ ማርያም፣ እየሩ ታደለ፣ ከዳዊት ታደለ ሀይለ መስቀል ና እነ አጸደ ገብርኤል ማዕረግ ታደሰና

የትና የታደሰ ከሁለተ ሚካኤል እግዚአብሔር ይስጥል። እነዚህ አምሳ አንድ ሰዎች እና አንዳንድ ደግሞ የተቋማት ለሶስት መቶ ሰዎች ደስታቸውን ተመልከቱ። ምርቃታቸው አያልቅም። በጣም ደስ የሚል ሁኔታ ነው የነበረው እና እነዚህ ሰዎች እንግዲህ እኛ ምግብም ስናበላም ሆነ በየዘወትር እንደዚሁም ደግሞ የበዓል ጊዜ ደግሞ እንደዚህ ስጦታ ስንሰጥ የሰጣችሁን ስንሰጥ

ፊታቸውን አናስገባ። ፊታቸውን ደግሞ ብናስገባ ብዙ ነገር ታያላችሁ። ደስታቸው ምናቸው በዓመት ባል ምድር አንድ ደረቅ እንጀራ እንኳን ባልነበረኝ ጊዜ ነው የደረሳችሁልኝ የሚሉም አሉ። እንደዚሁም ደግሞ በእውነት እንደማልቀስም ያሉ እንደማዘንም በቃ አብዛኞቹ አግኝቶ ያጡ ናቸውና።

እኛ በየቤቱም እየሄድን ነው ያንን ያደረግነው። የሚያፍሩም አሉ ወጥቶ እንዳይለምኑ፣ ትናንት ሰጪ የነበሩ ናቸው፣ በየቤቱ ተዘግቶባቸው የነበሩ ሰዎች ናቸውና እንዲመጡ አድርገን የሰጠናቸው። ቪዲዮም ፊታቸውን አናስገባም፣ ከዛም አንጻር ነውና እግዚአብሔር ብድራቱን ይክፈላችሁ። ሁላችሁንም በጣም ነው የምናመሰግነው። እንግዲህ በሚቀጥሉት ሌሎች በዓላትና ኩነቶች እንገናኛለን። እግዚአብሔር ብድራቱን ይክፈላችሁ።